መዳሞቻችን ሀያ አራት ሰዓት ቤት ውስጥ የሚጠቀሙትን ንግግሮችን እየላችሁ መጥቻለሁ። ትጠቀሙበታላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። አሰላም አሌይኩም። አህሌን ወሰሌን። ወደ ቻናሌ ቤተሰቦች እንኳንም በሰላም መጣችሁልኝ። ዛሬ እንግዲህ እንደተለመደው ከቢር ማለት ትልቅ ከቢር ማለት ትልቅ። ሰጊር ማለት

ቀዲም ማለት አሮጌ ማለት ነው። ሰሕለ ቀላል፣ ሰህለ ማለት ቀላል ማለት ነው። ሳህል ይባላልም ሰሕላ ይባላልም። ይሄ ማለት በአረበኛ ቀላል ማለት ነው። በኛ ማለት ነው። ሰሕለ ቀላል፣ ሃር ትኩስ ሃር ትኩስ ማለት ነው። ባሬድ ቀዝቃዛ ባሬድ ቀዝቃዛ ማለት ነው። ቀውይ ማለት ቀውይ ማለት ጠንካራ ቀውይ ማለት ጠንካራ ነገር ማለት ነው። ጠንከር ያለ ነገር ቀዊ ይባላል። ደኢፍ ደካማ። ደኢፍ ማለት ደካማ ማለት ነው። ገንይ ማለት ባለሀፍት ገንይ ማለት ባለሀፍት ወይንም ከበርቴ እንደምንለው ማለት ነው። ገኒ ወይንም ገኒ ማለትም ይቻላል። ፈቂር ፈቂር ማለት ድሃ ማለት ነው። ፈቂር ድሃ። ሰሬ ማለት ሰሬ ማለት ፈጣን፣ ሰሬ ማለት ፈጣን ማለት ነው። በጢ ማለት ጎታታ ያኔ ቶሎ ቶሎ የማሄድ ማለት ነው። ሰሪ ስንል ቸኳይ የቸኮለ ሲሆን በጤ ማለት ደግሞ ያልቸኮለ ቀስ ያለ የተጎተተ ጎታታ ማለት ነው። ሰሂ ማለት ትክክል ሰሂ ማለት ትክክል ማለት ነው። ካጤ ማለት ስተት ካጤ ማለት ስተት ማለት ነው። ጀሚል ማለት ቆንጆ ጀሚል ማለት ቆንጆ የሆነ ነገር ጀሚል ይባላል። ቀሪብ ማለት ቅርብ የሆነ ነገር ቀሪብ ይባላል በኢድ ማለት ሩቅ የሆነ ነገር በኢድ ይባላል ማለት ነው ኤሽ ትሰዊን ኤሽ ትሰዊን ምን እያደረግሽ ነው ኤሽ ትሰዊን ምን እያደረግሽ ነው ላ ትሰዊን

ምንም አይልም እንደማለት ነው። ማሽ ሀል ማለት ምንም አይልም። ማ ልጌት አላገኘሁትም። ማ ልጌት አላገኘሁትም። ልጌት አገኘሁት። ልጌት አገኘሁት። ማ ገሰልት አላጠብኩም። ማ ገሰልት ማለት አላጠብኩም ማለት ነው። ገሰልት ማለት ደግሞ አጥብ ያለው ማለት ነው። ገሰልት ማለት አጠብኩ ወይም አጥብ ያለው እንደማለት ነው። ማነምት አልተኛም። ማ አልተኛሁም አንብቤ ያለው ማለት እይዋ ቀራአት ማለት ነው። አንብቤ ያለው ማለት ቀራአት ማለት ነው። የሆነ ነገር ማንበብ ቀራአት እንላለን። ምንም ይሁን ምንም የሚነበብ ነገር እይዋ ቀራአት እንላለን ማለት ነው። ኩዌ መላብስ፣ ኩዌ መላብስ ማለት ልብስ እየተኮስኩ ነው። አና አኮዌ መላብስ ማለት እኔ ልብስ እየተኮስኩ ነው ማለት ነው። አነ እምሺ ማለት ደግሞ እኔ እየሄድኩ ነው ማለት ነው። አነ እርጃ ማለት ደግሞ እኔ ተመለስ ተመልሻለሁ እንደማለት ነው። አነ ናይማ ማለት ደግሞ እኔ ተኝች ተኝቻለሁ ማለት ነው። አነ ጉም ማለት ደግሞ እኔ ተንስቻለሁ ማለት ነው። አነ ታእብት ማለት ደግሞ እኔ ደክሞኛል ማለት ነው። አነ ዛአላን ማለት ደግሞ እኔ አኩርፍ ያለው ማለት ነው። አነ እብኪ ማለት ደግሞ እኔ እያለቀስኩ ነው ማለት ነው። አነሳኢድ ማለት ደግሞ እኔ ደስተኛ ነኝ ማለት ነው። ሐቢባቲ ለዛሬ የላችሁ የመጣሁት ቪዲዮ ሄን መስል ነበር። ጥያቄ ካላችሁ ኮመንት ስር ጠይቁ። አስተያት ካላችሁም ኮመንት ስር ጻፉልኝ። ቪዲዮ የተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ ማለት ነው። በጣም ነው የምወዳችሁ። ተከታተሉ፣ ልመዱ፣ አረበኛን ወቁ፣ ተለማመዱ። ማለት ከመዳም ጋር የምናወራው ወሬ ለልምምድ ያክል ነው። ፍጹም አረበኛ ሳይሆን የስራ ቦታ አረበኛችን ነው፣ እየተማርን ያለ ነው ማለት ነው። ስለተከታተላችሁኝ አመሰግናለሁ። አሰላም አለይኩም።